እንግዲህ ባይቢት ላይ ገንዘብ ማግኘት እንደሚቻል ምን አሎቻችሁ ታውቃላችሁ። ባይቢት ላይ በብዙ አይነት መንገድ ገንዘብ ይገኛል፣ ያውም በዶላር ማለት ነው። እርግጠኛ ነኝ ብዙ ሰዎች ባይቢት አላቸው፣ ነገር ግን እየተጠቀሙበት አይደለም። በዛሬው ቪዲዮ ባይቢት ላይ እንዴት አድርገን ገንዘብ ማግኘት እንችላለን፣ ባይቢት ማለትስ ምንድነው፣ እንዴት ነው ገንዘብ የሚገኘው፣ አምስት አይነት ባይቢት ላይ ገንዘብ የምናገኝበትን መንገድ በዚህ ቪዲዮ እናያለን ማለት ነው። እስከ መጨረሻ ከጠበቃችሁ አንድ የሚገርምና ጠቃሚ የሆነ ቲፕ ነግራችኋለሁ ማለት ነው። ይህ ኤልፋዝ ሚዲያ ነው፣ እኔ ደግሞ ሚኮ ነኝ። እንግዲህ ዛሬ ይጀላችሁ የመጣውት ማለት ነው ባይቢት ላይ እንዴት አድርገው ነው ገንዘብ ማግኘት የምንችለው የሚለውን በዚህ ቪዲዮ እናያለን ማለት ነው። እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ባክብሮት ጋብዛችኋለሁ ማለት ነው። ሰብስክራይብ ስታደርጉ እኔ ከዚህ የተሻለ ቪዲዮ ለእናንተ ይጀላችሁ ቀርባለሁ ማለት ነው። እናንተ ሰብስክራይብ ምንም አይጎልባቸውም። እንደሚታውቀው እኔ ደግሞ በጣም ስለሚጠቅመኝ ሰብስክራይብ ማድረግ እንዳይረሳ የደውል ምልክቷንም ጠቅ አድርጋችሁ ሌሎች ቪዲዮዎች እንዲደርሳችሁ ወደ ኋላ እንዳትቀሩ የደውል ምልክቷንም እንድታበሩ በአክብሮት ጋብዛችኋለሁ ማለት ነው። እንግዲህ ይህ ኤልፋዝ ሚዲያ ነው፣ እኔ ደግሞ የሚኮነኝ። ዛሬ እናየው የፈለግኩት ባይቢት ላይ አባ አምስት አይነት ገንዘብ የምናገኝባቸው መንገዶች እየበታተንን እናያለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንግዲህ ባይ ቢት ማለት ምን ማለት ነው? የመጀመሪያው ማየት ያለብን ምንድነው፣ ባይ ቢት ማለት ምን ማለት ነው? እሱን አይተን እንለፍ። እንግዲህ ባይ ቢት ማለት ክሪፕቶ ምንዛሬ መረብ ማለት ነው። በዚህ መድረክ ላይ ሰዎች ክሪፕቶ ገንዘብ ይገዛሉ፣ ይሸጣሉ፣ ክሪፕቶ ገንዘብ ይገዛሉ፣ ይሸጣሉ እና በተለያዩ ፕሮግራሞች ገንዘብ ያገኛሉ ማለት ነው። እንግዲህ ይሄ ማለት ምንድነው ባይ ቢት ላይ ነው ማለት ነው። የክሪፕቶ ምንዛሬ መረብ ማለት ነው ባይ ቢት ማለት ነው። በዚህ መረብ ላይ ማለት ነው ብዙ ሰዎች ይገዛሉ፣ ይሸጣሉ እና በተለያዩ ፕሮግራሞች በተለያዩ መስኮች ገንዘብ ያገኛሉ ማለት ነው። እንግዲህ ይሄ ባይቢት የተመሰረተው ማለት ነው በ2018 ዓመተ ምህረት ነው ማለት ነው በፈረንጆች። እና አሁን ላይ ማለት ነው በዓለም አቀፍ ደረጃው ከፍተኛ ታማኝነት ያገኘ ትልቅ ፕላትፎርም ነው ማለት ነው። በጣም ትልቅ በጣም ትልቅ የሚባል ፕላትፎርም ነው ባይቢት ማለት ነው እንግዲህ ባይ ቤት ራሱን የቻለ ትልቅ በጣም ትልቅ የተባለ አሁን አመኔታ የፈጠረ አፕሊኬሽን ነው ማለት ነው። በዚህ በባይቢት ላይ በጣም ብዙ ሰዎች ገንዘብ እያገኙበት ይገኛሉ። አልፎም ተርፎ ማለት ነው በጣም አመኔታው በጣም ከፍ ያለ ነው ማለት ነው። ብዙ ሰዎች በጣም አምነውት በጣም ብዙ ሰዎች ይገበያዩበታል ማለት ነው። በተለይ ለአዳዲስ ክሪፕቶች በጣም የተስማማ ነው። ምክንያቱም ቀለል ያለ መጠቀሚያ አለው፣ ቀለል ያለ መጠቀሚያ አለው ማለት ነው። ብዙ የገንዘብ ማኛም እድሎች ያሉበት መድረክ ስለሆነ ማለት ነው እያወራ ያለ ነው እንግዲህ ባይቢት ነው ማለት ነው። እንግዲህ ባይቢት አዳዲስ ክሪፕቶዎች ሲመጡ ማለት ነው ወደ ገበያው በቀላሉ የሚቀላቀላቸው እና በቀላል መንገዶች ደግሞ ገንዘብ የሚገኝበት በዛ ላይ ደግሞ በጣም አመኔታ ያለው በመሆኑ ብዙ ሰዎች በጣም ይፈልጉታል። በጣም ብዙ ሰዎች ወደዚህ ወደ ባይቢት እየመጡ ይገኛሉ ማለት ነው እንግዲህ ዛሬ እንድናየው የፈለግኩት ማለት ነው አሁን ልምጣላችሁ። ባይቤት ማለት ምንድነው የሚለው ነገር በዚህ ልክ ከመለስ ነው። አምስቱ ባይቤት ላይ ገንዘብ የምናገኝበትን መንገዶች በዚህ ቪዲዮ አሳያችኋለሁ ማለት ነው እንግዲህ ዋነኛውና አንደኛው ማለት ነው ስራ በማድረግ ግዢና ሽያጭ ማድረግ ማለት ነው። እንገዛለን ክሪፕቶዎችን ገንዘቦችን በተለዋዋጭ ገንዘብ መግዛትና መሸጥ ማለት ነው። ያ ነገር ምንድነው የምናደርገው ባይ ባይቤት ላይ እንገዛለን በዶላር እንገዛለን ወይ ደግሞ በሆነ ነገር እንገዛለን። ከዛ መልሰን እዛው ባይ ቤት ላይ እንሸጣለን ማለት ነው። ይሄኛው በጣም ብዙ ሰዎች ይጠቀሙበታል። በጣም ብዙ ሰዎች አሁን ላይ ገንዘብ በቀላሉ እያገኙበት ነው ማለት ነው። እዛ ላይ ምድረም ያደርጉት በኢትዮጵያ ብር ይገዛሉ፣ ዶላሩን ይገዛሉ መልሰው ደግሞ በሳይቆይ ደሞ ዶላሩን መልሰው እየሸጡት ገንዘብ በደንብ ያገኛሉ ማለት ነው። እንግዲህ እንዴት ነው የሚገዛው እንዴት ነው የሚሸጠው የሚለውን ከፈለጋችሁ ኮሜንት ላይ ጠይቁኝና ቪዲዮ እሰራላችኋለሁ። በጣም አሪፍ ነው። አሁን ላይ በጣም ብዙ ሰዎች በቀላሉ ገንዘብ እያገኙበት ነው ማለት ነው። በቤትኛው ይገዛሉ፣ ይሸጣሉ ይገዛል ወይ ደግሞ ሌላ ነገር ይገዛል፣ ይሸጣል ማለት ነው እና እዛው ላይ ደግሞ በተሻለ የቴክኒክ ትንታኔና እሶ ፕሎዝ መጠቀም ማለት ነው። እንግዲህ ይሄ ነገር ምንድነው በጭንቅላታችሁ ልክ በጣም የሚወርድበትን ሰዓት እየጠበቃችሁ መግዛትና፣ ከዛም በኋላ ትንሽ ከፍ ሲል ደግሞ እየጠበቃችሁ መሸጥ። አሁንም ደግሞ የሚገዛውን ሰዓት እየጠበቃችሁ ዝቅ ሲል እየገዛችሁ ከፍ ሲል መሸጥ ማለት ነው። እዛው ላይ ምን ማድረግ ነው መገለባበጥ ማለት ነው፣ መገለባበጥ ይሄ ባይቤት ላይ ምንድነው ገንዘብ በዋነኝነት የሚገኝበት መንገድ ነው ማለት ነው። እንግዲህ ውድ አድማጭና ተመልካቾቻችን ይህን ቪዲዮ ሰብስክራይብ ባላረጋችሁ ሰብስክራይብ አድርጉ። ምክንያቱም ዛሬ ሰብስክራይብ ባታደርጉ የሆነ ቀን ሰብስክራይብ ማድረጋችሁ አይቀርም፣ ምክንያቱም ለእናንተ በጣም ይጠቅምና ወሳኝ ቪዲዮ ነው ይላችሁ እየመጣው ያለውት ማለት ነው። እንግዲህ ሁለተኛው ማለት ነው ኮፒ ትሬዲንግ ይባላል ማለት ነው፣ ኮፒ ትሬዲንግ ወይ ደግሞ ባለ ሙያዎችን መከተል ባለሙያዎችን መከተል ማለት ምንድነው? በባይቢት ላይ ያሉ ታላላቅ ባለሙያዎችን ተከትለ እንደነሱ ትርፍ ማግኘት ትችላለህ ማለት ነው። በስፖርት እነሱም ደግሞ የሚያደርጉትን እያያችሁ፣ እነሱን እየተመለከታችሁ፣ እንደነሱ እያደረጋችሁ እናንተም በተሻለ ገንዘብ ማግኘት ትችላላችሁ ማለት ነው። እንግዲህ ይሄኛው ምንድነው መሰላችሁ ኮፒ ትሬዲንግ ይባላል ማለት ነው። ይሄ ምንድን ነው? ከባለሙያዎች ወይ ደግሞ ባይቢት ላይ የቆዩ ሰዎች፣ ወይ ደግሞ ባይቢት ላይ ገንዘብ የሚያገኙ ሰዎች፣ ትሬድ የሚያደርጉ ሰዎች እነሱ ያደረጉትን እያደረጋችሁ እናንተ ወደ አካውንታችሁ ወይ ደግሞ ወደ ካዝናችሁ ገንዘብ መሰብሰብ ትችላላችሁ ማለት ነው። እንግዲህ ሌላው ደግሞ እዚህ ለአዲስ ለአዲስ ሰዎች ወይ ደግሞ አዲስ ሰዎች ሲመጡ ባይቢት ላይ መጀመራቸው በጣም ምርጥ ነው። ምክንያቱም ቀለል ያለና ምቹ የሆነ ፕላትፎርም ስለሆነ ማለት ነው። እዚህ ላይ እንደነገርኳችሁ ማለት ነው ኮፒ ትሬዲንግ እናንተ ስታረጉ ሁለተኛው ነው፣ እነዛን ሰዎች እየተከተላችሁ በሁለተኝነት መንገድ ገንዘብ ማግኘት ትችላላችሁ ማለት ነው። ሶስተኛውና ደግሞ ምርጡ ደግሞ አፊሊየት ፕሮግራም ይባላል ማለት ነው። ያ ማለት ምንድነው? ሰዎችን መጋበዝ ሰዎችን መጋበዝ ማለት ነው። ምንድነው? እኔ ልክ ቪዲዮ ሰርቼ እኔ ቪዲዮ ሰርቼ ወይ ደግሞ አካውንቱን ሊንክ አድርጌ ሊንክ ያደረኩትን ለሆነ ሰው ሼር ካደረኩለት ማለት ነው የባይቢት ሊንኩን ካጋራው ሰዎች በአንተ በኩል ከተመዘገቡ ትክፍያ ታገኛላችሁ ማለት ነው። ያ ማለት ምንድነው? እናንተ ትከፍታላችሁ በእናንተ አካውንት በናንተ ለሰው ሼር ታደርጉና ሊንኩን ለሰው ትልካላችሁ ከዛም በኋላ ያኒ ሊንክ የሆነ ሰው ለእናንተ ከከፈተላችሁ ከተመዘገበ ማለት ነው እናንተ ምን ታገኛላችሁ? ትርፍ ብር ታገኛላችሁ። በነገራችሁ ላይ ታገኛላችሁ ስላችሁ በዶላር ነው የምታገኘው? ይሄ ብር ምናምን ነገር አይደለም፣ እና በዶላር ነው የምታገኙት ማለት ነው። ያው ዶላሩ ይለያያል ማለት ነው ከ0.20 ጀምሮ ወደ ላይ እስከ 5 ዶላር እስከ 10 ዶላር ይከፍላቸዋል ማለት ነው። ይሄ የተሻለ የፖዚቲቭ ኢንከም በጣም ወሳኝና ምርጥ መንገድ ነው ማለት ነው። እንግዲህ እናንተ ለሰው እናንተ አካውንቱ ሊንኩን ወስዳችሁ ለሰው ሼር አድርጋችሁ በዛ ሊንክ ሰዎች ከተመዘገቡ ለእናንተ በዶላር ይከፍላቸዋል ማለት ያ ብቻ ሳይሆን ያ ሰውዬ እናንተ የጋበዛችሁ ሰውዬ ባይቢት ላይ ጎበዝ ሆኖ ተንቀሳቃሽ የሚሆን ከሆነ እና እናንተ በዛ ሰው ኮሚሽን ታገኛላችሁ ማለት ነው። ያ ማለት ሰዎች ለሰዎች ስትልኩ እናንተ ምን ታደርጋላችሁ? እናንተ ገንዘብ ታገኛላችሁ ማለት ነው። እቺ ምርጥ መንገድ ነች፣ ተጠቀሙባት ማለት ነው። ሌላው ደግሞ አራተኛው ደግሞ ላውንች ፓድ ወይ ደግሞ ኤርድሮፕ አዳዲስ ኮይኖችን በነፃ መቀበል ማለት ነው። ያ ማለት ምንድነው? ባይቢት በጊዜ አዲስ ፕሮጀክቶችን እድል ይሰጣል ማለት ልክ አዲስ ፕሮጀክቶች ሲመጡ ወይ ደግሞ አዲስ ክሪፕቶዎች ወይ አዲስ አዲስ ኮይኖች ሲመጡ ለእናንተ ምን ያደርጋል? በነፃ ጊፍት ይሰጣቸዋል ማለት ነው። አዳዲስ ኮይኖች በቅድሚያ ማግኘት ታላቅ ትርፍ ሊያገኙ ይችላሉ ማለት ነው፣ ይቻላል። ያ ማለት ምንድነው? እነዛ ኮይኖች ልክ ሲመጡ እናንተ በነፃ እነዛን ኮይኖች ካገኛችሁ፣ ከዛ እናንተ ደግሞ እነዛን ኮይኖች ታስቀምጧቸውና ከዛ ትንሽ ከፍ ሲል መልሳችሁ እናንተ ምን ታደርጋላችሁ? ትሸጣላችሁ ማለት ነው። ለዛ ነው ባይቢት ላይ በጣም ተ የሚሰሩ ሰዎች ብር ያገኛሉ የሚለው ማለት ነው። ልክ አዳዲስ ኮይኖች ሲመጡ ቶሎ ቶሎ እየገባችሁ እናንተ መማድረግ ነው ይሄንን ኮይኖች መውሰድ ማለት ነው። እነዚህን ኮይኖች ምን ታደርጋላችሁ ትወዝዳላችሁ። ከዛ እነዚህ ኮይኖች ልክ ሲጨምሩ እናንተ ምን ታደርጋላችሁ ትሸጡታላችሁ ማለት ነው። ለዛ ነው ባይቤት እንደነገርኳችሁ ለአዳዲስ ሰዎች ምርጥ ነው የሚባለው አንዱ ለዛ ነው። በቀላሉም ደግሞ ገንዘብ የሚገኝበት ምርጥ ፕላትፎርም ነው ማለት ነው። እንግዲህ እንደነገርኳችሁ ማለት አዳዲስ ኮይኖችን በነፃ የምትቀበሉ ከሆነ በዚህ መንገድ ገንዘብ ማግኘት ትችላላችሁ። ወደ አምስተኛው ደርሰናል ነው ደግሞ ስታኪንግ ቱ ኤርን ወይ ደግሞ ዘብን በስታኪንግ ማስቀመጥ ማለት ነው። ይሄኛው ምንድነው ክሪፕቶዎቹን እናንተ ብር ታገኛላችሁ። ከዛም በኋላ ኤርን ታረጉታላችሁ። ያ ማለት የናንተ ባይቢት ኤርን ውስጥ ታስቀምጡታላችሁ ማለት ነው። እናንተ ከገዛችሁ በኋላ የሆነ ክሪፕቶ ካስገባችሁ ከገዛችሁት በኋላ ምን ታረጋላችሁ? ታስቀምጡታላችሁ። ባይቢት ኤርን ውስጥ ምን ታረጋላችሁ? ዲፖዚት ታደርጋላችሁ ማለት። ልክ ዲፖዚት ስታደርጉት በወር ወይ ደግሞ በቀን ገቢ ማግኘት ትችላላችሁ ማለት ያ ማለት ምንድነው ሴፍ ልክ አሁን እኛ እኛ ሀገር እንደሚታወቀው ባንክ ባንክ ቤት እንዳለን አድርጋችሁ ቁጠሩ ልክ ባንክ ቤት ውስጥ ልክ ብር እናስቀምጥና ከዛም በኋላ ወለዱን ያ የሚሰራልንን ወለድ እኛ ባንኩ በእኛ ብር ይሰራል፣ ከዛ ለእኛ ወለድ ይከፍለናል ማለት ነው። ልክ እንደዛ ማለት ነው። ባይቤት ላይ ምናለ እናንተ እየሰራችሁ የእናንተ ገንዘብ ቁጭ ብሎ እናንተ በወር ደግሞ በወር ወይ ደግሞ በቀን በቀን እናንተ ባላችሁ ልክ መጠን ወለድ ማግኘት ትችላላችሁ ማለት ነው። ይህኛውን በጣም ወሳኝ ነው። አቅም ያላችሁ ሰዎች፣ ብር ያላችሁ ሰዎች፣ ማስቀመጥ የምትችሉ ሰዎች እያስቀማችሁ በየቀኑ ጉርሻ ማግኘት ትችላላችሁ ማለት ነው። በነገራችሁ ላይ ባይቢት ይበላል እንደዚህ ይሆንብናል ወደዚህ ይገለበጥብናል እንደዚህ ይሆናል የሚባል ምንም አይነት ነገር የለም ማለት ነው። ባይቢት በጣም አስተማማኝና ታማኝ የሆነ ድርጅት ነው። አሁን ላይ በጣም እየሰሩ ካሉ ድርጅቶች እንደዚህ እንደ ባይናንስ ማለት እንደ ባይናንስ አይነት ተቋም ነው ማለት ነው። በጣም ትልቅ ፕላትፎርም ነው። በጣም በቃ ብዙ ሰዎች አሁን ላይ እየተከተሉት ያሉትና እየተጠቀሙበት ገንዘብም እያገኙበት ያለ ትልቅ ፕላትፎርም ነው። እንዳያመልጣችሁ ተጠቀሙበትና እንደነገርኳችሁ ተቀማጭ ያላችሁ ተቀማጭ ብር ያላችሁ ሰዎች እንደነገርኳችሁ ማለት ነው። አሁን ባንክ ላይ የምናገኘው በጣም ትንሽ ብር ነው፣ በጣም ትንሽ ብር ነው። ባይቢት ላይ ግን ብናስቀምጠው በጣም ብዙ ብር ነው ማለት ነው። ከፍተኛ ወለድ ነው ማለት ነው የምናገኘው። ያ በጣም ለኛ ወሳኝ ነገር ነው፣ በጣም ይጠቅመናል ማለት ነው። ተጠቀሙበት ማለት ነው። ውድ አድማጭ ተመልካቾቻችን አሁን የነገርኳችሁ አምስት መንገድ ባይቢት ላይ የገንዘብን እድል የሚፈጥሩልን ናቸው ማለት ነው። በምንም መንገድ መጀመር ከፈለጋችሁ ከታች ያለውን ሊንክ መጫን ትችላላችሁ። ከታች ሊንኩን አስቀምጥላችሁ አለ ማለት ነው። በዛ ላይ ተመዝግባችሁ አካውንት ከፍታችሁ ማለት ነው እንድትጠቀሙበት በአክብሮት ጋብዛችኋለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን እንደነገርኳችሁ አምስቱ መንገድ ከነገርኳችሁ በኋላ ስድስተኛው እንደነገርኳችሁ ቲፕ ነው። በጣም ትጠቀሙበታላችሁ ማለት ነው። እንግዲህ ባይቢት ላይ ገንዘብ ለማግኘት ከማጣደፋችሁ በፊት የግድ ስለ ባይቢት የተወሰነ መማር መቻል አለባችሁ ማለት ነው። እንዴት ነው የምንማረው የምትሉ ከሆነ እየሰራችሁ የምትማሩበት ትምህርት መንገድ ተመቻችቶላችኋል ማለት ያ ደግሞ ምንድነው? ዴሞ አካውንት ይባላል ማለት ነው። ዴሞ አካውንት ማለት በነፃ ዶላር ይሰጣችሁና ማለማመጃ ማለ ትለማምዱበት አላችሁ በዛ በደንብ ከተለማመዳችሁ በኋላ ወደ ብር መግባት ትችላላችሁ ማለት ነው። በገንዘባችሁ ከገባችሁበት ቀላል የተባለ ኪሳራ አይደርስባችሁ ማለት ነው። ስለዚህ ልክ ይሄ ማለት ልክ እንደ ፎሬክስ ትሬዲንግ ነው ማለት ነው። እናንተ የምትገዙትን የምታረጉትን ነገር በሙሉ ማወቅ አለባችሁ። ያን ነገር ደግሞ ለማወቅ የግድ በዴሞ አካውንት መጫወት መቻል አለባችሁ። ከዛም በኋላ ነው ወደ ኖርማል ሄድ ያለባችሁ ማለት ነው። እንግዲህ እዚህ ላይ አሁን በነገርኳችሁ ምርት አምስት መንገዶች ገንዘብ በደንብ አድርጋችሁ መስራት ትችላላችሁ ማለት ነው። ገባን ነገር አለ አብራራለን የምትሉኝ ከሆነ ሰፋ አድርጌ ቪዲዮ እንዳይረዝም ነው ሰፋ አድርጌ ቪዲዮ ሰራላችሁ፣ አለ ማለት ውድ አድማ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ የደውል ምልክቷን ካልነካችሁ ደግሞ የደውል ምልክቷን ተቁ በዚሁ አጋጣሚ ጥሪ አስተላልፍላችኋለሁ ማለት ነው። ይህ ኤልፋዝ ሚዲያ ነው፣ እኔ ደግሞ የሚኮነኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ያልገባችሁ ነገር ካለ ኮሜንት ላይ ምን ይሰራላችሁ ምን እንዲሰራላችሁ ትፈልጋላችሁ፣ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። የብዙ ሰው ሀሳብ ከሆነ ሰራላችኋለሁ ማለት ነው። ሁላችሁንም ወዳችኋለሁ። ይመቻችሁ።